በዛሬ ፕሮግራም የምነግራችሁ የደም ማነስ ላለባቸው ሰዎች ሎሚ ጥሩ ነው ወይ? ይሄን ሀሳብ ዛሬ ማንሳት የወደድኩትኝ የደም ማነስ ላለበት ሰው ሎሚ ጥሩ አይደለም፣ ሎሚ ደም ይመጣል፣ እንደዚህ እየተባሉ ብዙ ጊዜ የሚነገሩ ነገሮች አሉ። እኔንም የምጠይቁኝ ያላችሁ የደም ማነስ አለብኝ ሎሚ በወስድ ያባብስብኛል ወይ? መጥፎ ነው ወይ? ወይንስ ጥሩ ነው ወይ? እንደዚህ አይነት አመለካከቶች አሉ። ስለዚህ ዛሬ ሎሚና የደም ማነስ ምን ያገናኛቸዋል? እንደሚባለው ሎሚ የደም ማነስ እንዲከሰት ያደርጋል ወይ ሎሚ ደም ይመጣል ወይ፣ ወይንስ ይጠቅማል ወይንስ ይጎዳል የሚሉትን ነገሮች ሁሉ እናያለን ማለት ነው። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለቻናል አዲስ ከሆናችሁ ሰብስክራይብ አርጋችሁ ቤተሰብ ሆኖ ይሄን መረጃም ላይክ እና ሼር አርጋችሁ ደግሞ ሌሎችም ጋር ደርሶ ይሄ ግንዛቤ እንዲኖራቸው አርጉ። በመጀመሪያ ሎሚ ደም ይመጣል ወይ የሚለውን ነገር ስንመለከት በፍጹም አይመጥም። ይሄ ከ እውነት የራቀ ምልከታ ነው። ሎሚና የደማነስ በፍጹም የሚያገናኛቸው ነገር የለም። እንደውም ማለት ነው በተቃራኒው ሎሚ የደማነስ ስላለባችሁ ሰዎች በጣም ጥሩ ነው። አሁን ብዙ ሰው ጋር ያለው ግንዛቤ በተቃራኒው ነው። ይሄ ለደማነስ ሎሚ ጥሩ አይደለም፣ የባሰ ደም እንዲቀንስ ያደርጋል የሚል የተሳሳተ ምልከታ አለ። እንደውም ማወቅ ያለባችሁ ተቃራኒ እንደሆነ ነው። ሎሚ እንደውም የደማነ ስላለባቸው ሰዎች በጣም በጣም በጣም አስፈላጊ ነው። እንዴት የሚለውን ነገር እስቲ አያይዘን እናየው። በመጀመሪያ የደም ማነስ እንዴት ይከሰታል የሚለውን ነገር እኔ እና ከሎሚ ጋር ተያያዥነት ያላቸውን ነገሮች እንመለከታለን። እንግዲህ አኒሚያ ወይንም ይሄ የቀይ ደም ሴል መቀነስ የሚለውን ነገር ስንመለከት በዋናነት የቀይ ደም ሴል በሰውነታችን ውስጥ እንዲቀንስ የሚያደርገው የአይረን እጥረት ሲኖር ነው። አሁን የቀይ ደም ሴል ሰውነታችን ላይ በበቂ ሁኔታ እንዲመረት በዋናነት ትልቁን ስራ የሚሰራልን አይረን ነው። ነገር ግን በተለያየ ምክንያት አይረን ከሰውነታችን ላይ በሚቀንስበት ጊዜ የቀይ ደም ሴል ምርት ተያይዞ ይቀንሳል።

ለደማነስ እንጋለጣለን ማለት ነው። እንግዲህ የአይረን እጥረት በዋናነት በሁለት ምክንያቶች ነው በአንድ ሰው ላይ የሚከሰቱት። አንደኛው የአይረን ይዘት ያላቸው ምግቦችን የማትመገቡ ከሆነ ነው። እንግዲህ አይረን ያላቸው ምግቦች ካልተመገባችሁ ሰውነታችሁ አይረን ስለማያገኝ የአይረን እጥረት ይከሰታል። ተያይዞ ምን ይመጣል? የቀይ ደም ሴላችሁ እየወረደ ለደማነስ እንድትጋለጡ ያደርጋል። ሌላኛው ነገር ደግሞ ምንድን ነው? የአይረን ይዘት ያላቸው ምግቦችን ትመገባል ስላላችሁ ነገር ግን ሰውነታችሁ አይረንን በበቂ ሁኔታ አይቀበልም ወይንም ደግሞ አይመጥም ማለት ነው። እንደዚህ አይነት ችግር ካለባችሁም ሰውነት ላይ የአይረን እጥረት መከሰቱ አይቀርም። በነገራችን ላይ በዋናነት ሁለት አይነት አይረኖች ናቸው ያሉት፣ ይሄ ሂም አይረን እና ነን ሂም አይረን የምንላቸው ሁለት የአይረን አይነቶች አሉ። እንግዲህ ይሄ ሂም አይረን የምንለው በዋናነት ከእንስሳት የምናገኘው ነው። ይሄ ከቀይ ስጋ ከጉበት፣ እንደዚህ ከእንስሳ ገኘው ሂም አይረን እንለዋለን። ነን ሂም አይረን ደግሞ የምንላቸው ከእንስሳ ተዋጽኦ ውጪ ከሆኑ ነገሮች የምናገኛቸው ናቸው። ለምሳሌ ከአትክልቶች፣ ከፍራፍሬዎች፣ ከእህል ዘሮች ከእንደዚህ የምናገኛቸው ነን ሂም አይረን እንላቸዋለን። እነዚህ በዋናነት ሁለት የአይረን አይነቶች አሉ። ታዲያ እዚህ ጋር በደንብ ማወቅ ያለባችሁ ምንድን ነው፣ ሎሚ ከሁለቱም የአይረን አይነቶች ውስጥ አያገኝም ወይንም ደግሞ ሂማይረንም እነን ሂማይረንም ሎሚ ውስጥ አናገኝም። ሎሚ ምንም አይነት አይረን አልያዘም፣ አይረን የለውም። ታዲያ ምን ያገናኘዋል ከደም ማነስ ጋር የሚለውን ነገር በዋናነት ስናይ ሎሚ ከፍተኛ ቫይታሚን ሲ እናገኝበታለን። ቫይታሚን ሲ ደግሞ እዚህ ጋር ትልቁ ጠቀሜታ ምንድን ነው? ሰውነታችን በቂ አይረን እንዲመጥ የሚያደርገው ምንድን ነው? ቫይታሚን ሲ ነው። እዚህ ጋር በደንብ ልብ ማለት አለባቸው አሁን የአይረን ይዘት ያላቸው ምግቦችን ትወስዳላችሁ። ነገር ግን ሰውነታችሁ በቂ አይረን አይቀበልም። ለምንድን ነው የማይቀበለው? ቫይታሚን ሲ እጥረት ካለበት ነው። አሁን የቫይታሚን ሲ ይዘት ያላቸው ምግቦችን ስትወስዱ ከአይረን ይዘት ካላቸው ጋር መውሰድ አለባችሁ። አይረንን ሰውነታችሁ በበቂ ሁኔታ እንዲቀበል ማለት ነው። ያሀኔ የቀይ የደም ሴል ምርት ይጨምራል። ለምሳሌ እናንተ አሁን ደም ማነስ አለብኝ አይረን የደም ማነስ ከፍ እንዲል ወይንም የቀይ የደም ሴል በደንብ እንዲመረት ይረዳል እያላችሁ የአይረን ይዘት ያላቸው ምግቦችን በደንብ ትመገባላችሁ። ነገር ግን ሰውነታችሁ ላይ በቂ ቫይታሚን ሲ ከሌለ ሰውነት በበቂ ሁኔታ አይረንን እንዳይ እንዳይመጥ ያደርጋል። ይሄ ሶስት ነገሮች ይያያዛል። ቫይታሚን ሲ ለአይረን፣ ሰውነት በቂ አይረን እንዲያገኝ ያደርጋል። አይረን ደግሞ የቀይ ደም ሴል ምርት ሰውነት ላይ በደንብ እንዲመረት ያደርጋል። እንግዲህ እነዚህ ሶስት ነገሮች እያያዛሉ። ስለዚህ ሎሚ እዚህ ጋር ትልቁ ጠቀሜታ ምንድን ነው? አይረን ሰውነታችን እንዲያገኝ። እናንተ ብዙዎቹ ጋር የማየው በተቃራኒው እንደውም ሎሚ የደማነስ ያስይዛል፣ ደም ይመጣል፣ እንደዚህ አይነት የተሳሳተ ምልከታ አለ። እንደውም በተቃራኒው ሰውነት ላይ በቂ አይረን እንዲኖር በማድረግ የቀይ የደም ሴል እንዲጨምር ያደርጋል። ስለዚህ በተለይ በተለይ የደማነስ ያለባችሁ ሰዎች የአይረን ይዘት ያላቸው ምግቦችን ስትመገቡ ሎሚ አንድ ላይ እየደባለቃችሁ ተመገቡ። ለምሳሌ አትክልቶችን ስትመገቡ ሎሚ በደንብ እያደረጋችሁ መመገብ። ሌሎችም የአይረን ይዘት ያላቸው ምግቦችን በምትወስዱበት ጊዜ ሎሚ ደባልቃችሁ ተመገቡ። ይሄ ሎሚ ሰውነታችሁ ቫይታሚን ሲ በከፍተኛ ሁኔታ ሲያገኝ ተያይዞ አይረንን በደንብ እየመጠጠ ቀይ የደም ሴል ምርታችሁ እንዲጨምር በማድረግ ይሄ የደማነስን እንድትከላከሉ ወይንም ችግር ካለ እንድትቀርፉ ይረዳል ማለት ነው። በነገራችን ላይ የደማነስ ምልክቶችን በዚያው አያይዤ ልንገራችሁ። አንድ ሰው የደማነስ ካለበት በዋናነት የትንፋሽ መቆራረጥ ችግር ሊኖር ይችላል። ይሄ የግራ መጋባት አይነት ስሜት ሊኖር ይችላል። ሰውነት ላይ ድርቀት ሊኖር ይችላል። ለምሳሌ የከንፈር አካባቢ መድረቅ ሊሆን ይችላል። የቆዳ ይሄ ግርጥት ማለት ነጭ የመሆን አይነት፣ የቆዳ ወዝ መጥፋት፣ ይሄ ድርቅ የማለት አይነት ባህሪ ሊኖር ይችላል። ተደጋጋሚ ራስ ምታት ከዚህ ከደም ማነስ ጋር ተያይዞ ሊከሰት ይችላል። በዋናነት አቅም ማነስ ይኖራል። ይሄ የአቅም ማነሱ እስከ ማዞር ደረጃ ለምሳሌ ተቀምጣችሁ ስትነሱ ድንገት አዙሯችሁ መልሳችሁ ልትቀመጡ ትችላላችሁ። አንዳንዴ መንገድ ላይ ከሆናችሁ አዙሯችሁ ልትወርቁም ትችላላችሁ። ይሄ የማዞር አይነት ስሜት በከፍተኛ ሁኔታ አቅም ማነስ፣ ከፍተኛ የድካም ስሜት ይሄ በተለይ ምንም ስራ ሳትሰሩ ተኝታችሁ ጠዋት ላይ ከእንቅልፋችሁ ስትነሱ ድንገተኛ በጣም ከፍተኛ የድካም ስሜት መሰማት እንደዚህ አይነት ነገሮች ይኖራሉ። ሌላው ደግሞ ጥፍር መሰነጣጠቅ፣ መሰባበር እና ግራጫ ወይንም ነጭ መሆን፣ ጥፍራችሁን ስትመለከቱት በጣም ነጭ መሆን። እንደዚህ አይነት ምልክቶች ካለባችሁ የደም ማነስ ሰውነታችሁ ላይ አለ ማለት ነው። እላይ የነገርኳችሁን የአይረን ይዘት ያላቸው ምግቦችን ከሎሚ ጋር ወይንም ከቫይታሚን ሲ ጋር እያደረጋችሁ ብትመገቡ ይህንን የቀይ ደም ሴል ምርታችሁን በከፍተኛ ሁኔታ እያሻሻላችሁ የደማነስን ማስወገድ ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ